የአውሮፓ የዝውውር መስኮት ከተከፈተ ወይም ደግሞ በፊፋ ኮንፌዴሬሽን ስር የተመዘገቡ ሀገራት የዝውውር መስኮት ከተከፈተ እነሆ ዛሬ ሰባተኛ ቀኑ ላይ ይገኛል። ታላላቆቹ የአውሮፓ ክለቦች በዚህ የዝውውር መስኮትም የነቃ ተሳትፎን እያደረጉ ይገኛሉ። ዕለታዊ የቡድን ዜናና ወቅታዊ የዝውውር መረጃዎችን የምታደምጡበት የዩቲዩብ ቻናላችን የመረጃ ክፍለ ጊዜያችን ላይ ናችሁ። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ አድርጋችሁ እንድትጀምሩ ግን ዛሬም በትህትና ጠይቀናል። በዚህኛው ምህ ጠነቅራችን በስፋት የምናነሳው የዝውውር መረጃ ነው። ውድ ቤተሰቦቻችን ያው የዕለታዊ የቡድን ዜናችን እንደተጠበቀ ሆኖ ማለት ነው። በአውሮፓ ትልቆቹ ክለቦች በዝውውር መስኮቱ የነቃ ተሳትፎን ሲያደርጉ ትልልቅ ክለቦችን በአውሮፓ ዙሪያ እንመለከታለን። ባርሴሎና ቤት ዛሬ ስፖርቲንግ ዳይሬክተሩ ያረጋገጡት አንድ መረጃ አለ። ለባርሴሎና ደጋፊዎች ሰፋ ያለ ጥንቅር ይዘንላቸዋል። ከዛ በተጨማሪም ሪያል ማድሪድንም እናነሳለን። በሪያል ማድሪድ ቤት አዳዲስ መረጃዎችን አግኝተናል። ታደምጡታላችሁ። በሳውዲ ፕሮ ሊግ እና በአውሮፓ ክለቦች መካከል ያለው የዝውውር ግንኙነት አሁንም እንደቀጠለ ነው። አዲስ መረጃ አግኝተናል፣ ነኝንም ለእናንተ እናደርሳለን። በተወዳጁ የእንግሊዝ ፕሪምየር ሊግ ታላላቆች ውስጥ ክለቦች ከምን ደረሱ በሚል ጉዳይ ትልልቆቹን እናነሳለን። የጆሴፍ ፔፕ ጋርዲዮላ ቡድን ማንቸስተር ሲቲን የተመለከተ ለየት ያለ ጥንቅር አዘጋጅተንላችኋል። ቼልሲዎች ከአጥቂ እስከ ግብ ጠባቂ ለየት ያለ ጥንቅር ይዘንላችኋል። ለቼልሲ ደጋፊዎች በዝውውር መስኮቱ ላይ ክለባችሁ ምን አዲስ ነገር አለ በሚል ሊቨርፑልም ዛሬ ተጫዋች መሸጡን አረጋግጧል። አስር ነጥብ በላይ አጠናቁ ፕሪሚየር ሊግ ሻምፒዮን በሆነ ማግስት ደግሞ እንደዚሁ ተጫዋቾችንም ማስፈረሙን ቀጥሏል። ዛሬ ግን አንድ ሰው ልናነሳ ግድ ይለናል። ሊቨርፑል ቤት ለሊቨርፑልውያን ስለ አንድ ሰው እናነሳለን። በአሳብ መስጫ ሰጠናችን ላይ መረጃውን ስናደርሳችሁም እናንተም ደግሞ የግል ምልከታችሁን እንደዚሁም የምታጋሩን ይሆናል። በአሰልጣኝ ማይክል አርቴታ የሚመራው አርሰናልና የክረምት የዝውውር መስኮት አነጋጋሪነታቸው እንደቀጠሉ ነው። በርከት ያሉ መረጃዎችን ይዘን ወጥተናል። የስካይ ስፖርት ጋዜጠኛ ግን ከአርሰናል ጋር በተያዘ ስጋት አለኝ እያለ ይገኛል። ለየት ያለ ጥንቅር ይዘንላቸዋል። ሼሽኮ፣ ጌኬሬስክ፣ የሪያል ማድሪዱ ሮድሪጎ ጎኤዝ እና እንደዚሁም ደግሞ ማርቲን ዙቤ ሜንዲን በተመለከተ በርካታ መረጃ ለአርሰናላውያን እንደዚሁም እናደርሳችሁ ሆናል። ባይሰሩ ዩናይትድ የመረጃ ክፍለ ጊዜያችን የሚጠበቁ ዝውውሮች አሉ። ግብ ጠባቂ ላይ ከፊት መስመር የአጥቂ ስፍራ ተጫዋቾች ሩበን አሞሪም ከክለቡ የሚሸኛቸው ተጫዋቾች በቀጣይ ይጠበቃሉ። የጋዜጣ ዴሎ ስፖርት አነጋጋሪ መረጃ በዩናይትድ በኩል ይዘናል። ዘ አትሌቲክ በአጠቃላይ ወቅታዊ የዩናይትድን የዝውውር እንቅስቃሴም የተመለከተ ሰፋ ያለ ጥንቅር ይዞ ወጥቷል። እሱንም ለእናንተ ውድ አድማጮቻችን በቅደም ተከተል የምናደርሳችሁ ይሆናል። ላይክ ሰብስክራይብ፣ ሼር አድርጉን፣ አበረታቱን እንደዚሁም ይጨመሪ ቀነስ የምትሉት ነገር ካለ በሀሳብ መስጫ ሳጥናችን ልታሰፍሩልን ትችላላችሁ። ከዛ በተጨማሪ ግን በ ክለቦቻችሁ ወቅታዊ የዝውውር እንቅስቃሴም ሀሳባችሁን እያጋራችሁን ቆይታ አድርጉ። አንድ የሀገር ቤት መረጃ ደርሰናችሁ፣ በዛው ወደ አውሮፓ መረጃ እንሸጋግራለን። በጉዳቶችና ቅጣቶች ምክንያት አስቸጋሪ ውድድር ዓመት ጅማሮ ካደረገ በኋላ ቀስ በቀስ ወደ ድል በመምጣት በማራኪያ ጮ ታጅቦ የውድድር ዓመቱ የሊጉ ሻምፒዮን መሆኑን ያረጋገጠው ኢትዮጵያ መድን ካደረጋቸው 33 ጨዋታዎች የመጨረሻ ሳምንት ጨዋታን ሳይጨምር ማለት ነው፣ ሀያ አንድ አሸንፎ ሰባት ጊዜያቻ ተለያይቶ አምስት ጊዜ ብቻ ሽንፈት አስተናግዶ ሻምፒዮን እንደሆነ ይታወቃል። ኢትዮጵያ መድን በጨዋታ በአማካይ ሁለት ነጥብ አንድ ሁለት ነጥብ ያገኛል። የተጋጣሚ መረብ ላይ 45 ግቦችን አስቆ ተቆጥሯል። 15 ግብ ብቻ ነው ቡድኑ ያስተናገደው። ሻምፒዮን የሆነው የኢትዮጵያ መደን አሰልጣኝ የሆኑት አሰልጣኝ ገብረ መደን ኃይሌ በ13ተኛ 14ተኛ፣ 15ተኛ፣ 19ኛ እና 27ተኛ ሳምንት በአጠቃላይ ለአምስት ጊዜ የሶከር ኢትዮጵያ ሳምንቱ ምርጥ ቡድን እንደመሩ ተደርጎ ወይም ደግሞ ምርጥ አሰልጣኝ ተብለው የጨዋታ መመረጣቸው ይታወሳል። ያላቸውን የአሰልጣኝና ልምድ ተጠቅመው ከተለያዩ ሶስት ቡድኖች ጋር ሻምፒዮን በመሆን አዲስ ክብሮ ሰን ያስመዘገቡት አሰልጣኝ ገብረ መደን በሶከር ኢትዮጵያ ኤዲቶሪያል የ2017 የኢትዮጵያ ፕራሚየር ሊግ ኮከብ አሰልጣኝ ተብለው ተመርጠዋል። የተሻለ ነበር ወይም ምርጥ አሰልጣኝ ነበረ የምትሉት ካለ ግን በሀሳብ መስጫ ሳጥናችን ላይ የኢትዮጵያ ፕራሚየር ሊግ እግር ኳስ አፍቃሪያን ልታጋሩን ትችላላችሁ። በባህር ማዶ መረጃችን አንድ ቀን እናንሳና ወይም አንድ ታሪክ እናንሳና እንሸጋገር ልክ በዚህች ቀን 39 ዓመት ወደኋላ ከተመለስን አንድ በጣም አስደናቂ ግብ ተቆጥራለች። ማራዶና እንግሊዝ ላይ በእጁ ግብ ያስቆጠረበት ነበረ። ውድ ቤተሰቦቻችን ልክ በዚች ቀን ከ39 ዓመት በፊት ነበረ። ያው በእጁ አስቆጥሯል። በወቅቱ ቴክኖሎጂም አልነበረም። እሱ የግዜር እጅላት ነበረ ነበረች። ይቺን ግብ እንግሊዝን የጣሉበት ጨዋታ ነበረ ወይም እንግሊዝን ድል ያደረጉበት ጨዋታ ነበረ። በርካቶች የማይረሷት ከእግር ኳስ ቅጽበት ውስጥ ማራዶና ግብ ያስቆጠረባት ነበረች። ነሆ ዛሬ 39 ዓመት ሆኖታል እቺ ግብ ከተቆጠረች። የባርሴሎናው ዳይሬክተር ዴኮ እውነት ነው ኒኮ ዊሊያምስ ባርሴሎናን ለመቀላቀል ወስኗል። ያም ዝውውሩን እየጨረስን እንገኛለን ይህ የተረጋገጠ መረጃ ነው ብሏል። ዛሬ ከጋዜጠኞች ጋር በነበራቸው ቆይታ ሞንዶ ዲፖርቲቮም ለሃንስ ፍሊክ ቅርብ ከሆኑ ምንጮች አግኝቼዋለሁ ባለው መረጃ መሰረትም ኒኮ ዊሊያምስ በቀጣይ ውድድር ዓመት የግራውን የማጥቃት ኮሊደር ይዞ ይጫወታል። ላሚን ያማል ደግሞም የቀኙን ያው ኢንቨርትድ ዊንገር ሆኖ ይጫወታሉ ማለት ነው። ከዛ ውጪ ራፊኒያ ታዲያ በግራ በኩል ነበር የሚጫወተው። ስለዚህ ራፊኒያ የአስር ቁጥር ሚና ይሰጠዋል። ዳኒ ኦልሞ በሐሰተኛ ዘጠኝ ቁጥር ይጫወታል። ሮቤርት ሌዋንዶስኪ ቀስ በቀስ ከቡድኑ የመቀነስ ሂደት ይካሄዳል። ግን ቀጣይ ዓመት ሮቤርት ሌዋንዶስኪ ከባርሴሎና ጋር ነው የሚቀጥለው። ነገር ግን ቀስ በቀስ ከቡድኑ እየተቀነሰ እንደሚሄድ ተረጋግጧል ማለት ነው። የመጨረሻ ዓመቱም ይመስላል በዚህ ሁኔታ። ስለዚህ የኒኮ ዊሊያምስ ወደ ባርሴሎና መሄድ የተለያዩ ተጫዋቾችን የቦታና የሚና ለውጥ እንደሚያስከትልም ሞንዶ ዲፖርቲቮ አረጋግጧል። ቲቦት ኮርቷ አዲስ ኮንትራት በሪያል ማድሪድ ለመፈረም ከስምነት እንደደረሱ ይታወቃል። ተጫዋቹም በትላንትና ሁለት በነበረው አንድ የሚዲያ ቆይታ በዚህ ክለብ መቆየት እፈልጋለሁ፣ በዚህ ክለብ መቆየት ብቻ አይደለም ጓንቴንም መስቀል የምፈልገው በሪያል ማድሪድ ነው ሲል ተደምጧል። ቲቦት ኮርቷ በሁለቱ አካላት መካከል ከስምነት ከተደረሰ በኋላ በ እዚህ ወር ነበር ከስምነት የደረሰው። ቀጣይ ወር ላይ ኮንትራቱ ሙሉ ለሙሉ ይፈረማል። አሁን በዓለም ክለቦች ዋንጫን ያሉት ምናልባት ሪያል ማድሪድ ድል ሳይቀነው ቀርቶም ወደ ስፔን የሚመለስም ከሆነ ኮንትራቱን እንደሚፈርም ተረጋግጧል። ቲቦት ኮርቷ ግን ዋነኛ ቅዴ ኮንትራት ማራዘን ብቻ ሳይሆን በሪያል ማድሪድ ቤት ጫማ መስቀል ወይም ጓንት መስቀልም ጭምር ነው ብሏል። ዣቪ አሎንሶ የሪያል ማድሪዱ አሰልጣኝ። ሲጠበቅ የነበረውን ነገር በሚዲያ ላይ ተናግሮታል ከአርዳ ጉለር ጋር በቀጣይ የሚኖራቸው ግንኙነትን ነበረ። እሱም አርዳ ጉለር በጣም ተጫዋች ነው፣ በተለይ ለኳስ በጣም ቅርብ ነው ብሎታል። የተለየ ታለንትም ያለው ተጫዋች ነው። እሱን ሁልጊዜም ቢሆን አግዘዋለኝ፣ የቡድናችን ቁልፍ ተጫዋች ሆኖ ይቀጥላል ብለዋል። ሌላ እሳቸው አድንቀውት ወደ ቡድኑ እንዲመጣ ያደረጉት ፍራንኮ ማስታንቱኖ ሪቨር ፕሌት ከሙንትሬ ጋር በዓለም ክለቦች ዋንጫ ዜሮ ለዜሮ በተለያዩበት ጨዋታ ላይ ጨዋ ጨዋታው ላይ ምንም እንኳን ግብ ባይቆጠር ፍራንኮ ማስታንቱኖ በነበረው የጨዋታ እንቅስቃሴ የጨዋታው ኮከብ ተብሎ ተመርጧል። እሳቸው በቀጣይም ፍራንኮ ማስታንቱኖ እንደ አርዳ ጉለርና እንደ ኤንድሪክ ያሉ ወጣት ተጫዋቾችን በቡድን ውስጥ የመጫወቻ ሰፊ ጊዜ እንደሚሰጧቸው ተናግረውም እንደነበር አይዘነጋም። ሌላው ሪያል ማድሪድ ቤት ጥሩ የሚባለው ዜና ቶኒ ሩዲገር በስተመጨረሻም ከጉዳት አገግሟል። የሪያል ማድሪድ የሕክምና ቡድን አባላትም ቶኒ ሩዲገር በቀጣይም ቡድኑ ማገልገል እንደሚችል ተረጋግጧል። ዣቪ አሎንሶም ዛሬ በነበራቸው ጋዜጣዊ መግለጫ ላይ ወደ ቡድኑ መመለሱን አረጋግጧል። ይህ ለኛ በጣም ወሳኝ ነው። በዚህ ሰዓት የቡድናችን ስኳድ ዴብዝ እንግዲህ ሰፊ እንዲሆን እንፈልጋለን። በወሳኝ ሰዓት ነው ተጫዋቹ ከጉዳት የተመለሰው ብለዋል። በዛው ልክ ደግሞ በርከት ያሉ ተጫዋቻቸውን እነ ዳኒ ካርቫሃልን ጨምሮ ሆኖ ኬሊያን መባፔ አሁንም ጉዳት ላይ ናቸው። ሪያል ማድሪድ ይህን የውድድር ዓመት እንዳጠቃላይ በላሊጋውም በአውሮፓ ሻምፒዮንስ ሊግን በነበረው ፍልሚያ ላይ በርከት ያሉ ያውም የቡድኑን ቁልፍ ተጫዋቾች በጉዳት እያጣ እንደነበር ይታወቃል። አሁን በዓለም ክለቦች ዋንጫም ተመሳይ ነገር ነው የገጠመው። ቢያንስ ቢያንስ ግን ቱኒ ሩዲገር ከጉዳት ነጻ ሆኖ ወደ ቡድኑ መመለሱ ተረጋግጧል። አልሂላል ረብጣ ብሮቻቸውን ይዘው አውሮፓ ላይ በአስሩ ቀናት ተዘዋውረው ነበረ። አልቀናቸውም። ከቪክተር ኦስሜን እስከ ብሩኖ ፈርናንዴዝ ብዙ ነገር ሞክረዋል ለማስፈረም፣ አንዱም አልተቀበላቸውም። በመከላከል የምናየ ቱ ሄርናንዴዝን ሞክረው እንደነበረ ይታውቃል አሁን ሁለተኛው የዝውውር መስኮት ከተከፈተ በኋላ ደግሞ አልሂላሎች በናፖሊ ቤት እጅግ በጣም አስደናቂ ውድድር ዓመት ያሳለፈውን ስኮት ማክቶሚኔን አሁንም ረብጣ ብር አቅርበው ልክ ሌሎች ተጫዋቾች ላይ እንደሞከሩት ሙከራ ያደርጋሉ ተብሏል። ተጫዋቹ ላይ ፍላጎት እንዳላቸው ተረጋግጧል። ፉትቦል ኢታሊያንም መረጃውን አረጋግጦታል። አልሂላል በእቅድ ደረጃ የያዙትን ጉዳይም ይተገብሩታሉ ወይም የሚለው እንደሚጠበቁ ሆኖ ማለት ነው። ትልቅ ገንዘብ ግን ያቀርባሉ ተብሎ ይታሰባል። ስኮት ማክቶሚኔ ግን ብዙ ሻት የአውሮፓ ነገር እኳስ ትቶ ያውም ስኩዴቶን ባነሳ ማግስት ናፖሊን ትቶ ወደዛ ያመራል ተብሎ አይታሰብም። በዛ ላይ ናፖሊ በቀጣይ ውድድር አመት ራሱን በደንብ እያጠናከረ ይገኛል። ኬቨን ተጫዋቾች ከፕሪሚየር ሊግ ለመውሰድ ጥረት እያደረገ ነውና፣ ቀጣይ ለአውሮፓ ሻምፒዮንስ ሊግ የሚሳተፍ ቡድን እየገነቡ ይገኛሉ። ይህን ቡድን ግን ትቶ ይሄዳል ተብሎ አይታሰብም። ናፖሊዎችም ተጫዋቾን በቀላሉ ይለቁታል ተብሎ አይታሰብም። ኤቨርተን ኬኒቴቴን ከፉልሃም በነፃ ዝውውር እስከ 28 ድረስ በሚያቆይ ኮንትራት ለማስፈረም በዛሬው ዕለት ከስምምነት ደርሷል። በነገው ዕለት የሕክምና ምርመራውን ያደርጋል ተብሎ ይጠበቃል። የሕክምና ምርመራውን በተሳካ ሁኔታ የሚያጠናቀቅ ከሆነ ደግሞ በኤቨርተን ቤት የረጅም ጊዜ ኮንትራትም እንዳይሆን እስከ 28 ድረስ የሚያቆየሩ ኮንትራት እንደሚፈራረም በዛሬው ዕለት ከስምምነት ደርሰዋል።

አንድ ቀን በደቡብ አሜሪካ የማሰልጠን ፍላጎት አለ ብለዋል። ፔፕጋርዲዮላ የደቡብ አሜሪካ ቡድኖችና ደጋፊዎች በክለቦች ዓለም ዋንጫ ውድድር ያሳዩት የተለየ እግር ኳስ ፍቅር ይህንን እንዲያስቡ እንዳደረጋቸው ገልጸዋል። አሰልጣኙም የብራዚልና አርጀንቲና ክለቦች እንዲሁም ተጓዥ ደጋፊዎች ለውድድር ያመጡትን ድምቀትም አድንቀዋል። የደቡብ አሜሪካ ክለብ ለማሰልጠን ስለመሄዳቸውም የተነሳላቸው ፔፕ ጋርዲዮላ ለምን አላሰለጥንም ሲሉ ከጋዜጠኛው ለቀረበላቸው ጥያቄ ምላሽ ሰጥተዋል። ደቡብ አሜሪካ ሀገራትን ማሰልጠንም እፈልጋለሁም ወደፊት ምን እንደሚፈጠር አይታወቅም ብለዋል። ግን እሳቸው ወደፊት ከክለቦች ይልቅ ብሔራዊ ቡድን ይረከባሉም ተብሎ ይጠበቃል። ፔፕ ጋርዲዮላ ስለ ተጋጣሚያቸው አል አይንም ሀሳባቸውን አጋርተዋል። አለ አይን ትልቅ ክለብ ነው በምክንያት ነው እዚህም የተገኙት እና በነሱ መካከል እንግዲህ በእኛና በእነሱ መካከል የሚደረገው ፉክክር ጠንከር ያለው ይሆናል ብዬ አስባለሁ ብሏል። በክለብ ደረጃ እንደሚታወቀው የአረብ ባለሀብቶች የያዙት ክለብ እንደሆነ ይታወቃል። እናም በጉዳዩ ላይም እሳቸው ተጠይቀው ነበረ ይሄ ከግንኙነት አላቸው ወይ? በሚል አይ የለንም እግር ኳሳዊ ፎክክር ብቻ ነው የሚደረገው ብለዋል። ለአልአይን ግን ትልቅ ክብር አለን፣ ምክንያቱም በእኛና በእነሱ ባለቤት መካከል በኤብሬስ ጉዳይ ጠንካራ ግንኙነት ስላለን ነው። ሌላው ግን እግር ኳሳዊ ጉዳይ ነው የሚያፋለመን ብለዋል። ግን አልአይን ጠንካራ ተጋጣሚያችን እንደሚሆን አልጠራጠርም ብለዋል። ፔፕ ጋርዲዮላ ከአልአይን ጋር በሚያደረጉት ጨዋታም ከዋይዳ ካዛብላንካ ጋር ከተጠቀሙት አሰላለፍ አስር ለውጦችንም እንደዚሁ ያደርጋሉ ተብሎ ይጠበቃል

ቸልሲዎች አጥቂ እያፈላለጉ ይገኛሉ። የኒኮላስ ጃክሰን ቆይታም የሚያመጡት አጥቂ ላይ የተመረኮዘ ነው። ምክንያቱም ቀጣይ የውድድር ዓመት በሁለት አጥቂ መጮት ስለሚፈልጉ ቸልሲዎች ከተመለከቷቸው አጥቂዎች ውስጥ የፓሪሰን ዠርሜን በውሰት የውድድር ዓመቱን በዩቬንቱስ ቤት እያሳለፈ የሚገኘው አሁን በዓለም ክለቦች ዋንጫም እየተሳተፈ ነው፣ ራነል ኮሎ ሙአኒን ለማስፈረም ፍላጎት አላቸው ተብሏል። ቸልሲዎች በፍላጎት ደረጃ ብቻ ነው እስካሁን የተደረገ ምንም አይነት ይፋዊ ንግግርም ድርድርም የለም። መረጃው የሌኪ ነው። ራንደል ኮሎሞአኒ ደግሞ በፓሪሰን ጀርሜን የመቀየቱ ነገር አጠራጣሪ ነው። በዩቬንቱስ የመግዛት አማራጭ ያላቸው ከፈለጉ ሊገዙት ይችላሉ። ተጫዋቹን እስከ 50 ሚሊዮን ፓውንድ በ ፓሪሰን ሸርሜን በኩል ራናል ኮሎ ሙዋኒ ላይ ተለጥፎበታል። ቼልሲዎች በቀጣይ ከተጫዋቹ ጋር ድርድር ያደርጋሉ ወይ ወይም ደግሞ ተጫዋቹን ለማስፈረም የተሻለ እንቅስቃሴ ያደርጋሉ ወይ የሚለው ይጠበቃል። ሌሎች በርከት ያሉ አጥቂዎችም በዝርዝራቸው ውስጥ አሉ። ሌኬፕ ራናል ኮሎ ሙዋኒ ሌላኛው በቼልሲ ዝርዝር ውስጥ ያለ አጥቂ ነው ብሎታል። ቼልሲ በቀጣይ በግብ ጠባቂ ላይ ስራዎችን ይሰራሉ ተብሏል። ነገር ግን የሚላኑን ማይክ ምኛንን ለማስፈረም በድጋሜ ድርድር እንደማያደርጉ ተረጋግጧል። ሌሎች ግብ ጠባቂዎች ላይ ግን ትኩረት ያደረጋሉ ተብሏል። በተለይም ከሰሞኑ የዓለም ክለቦች ዋንጫ በፍላሚንጎ ከተሸነፉ በኋላ የቼልሲ ግብ ጠባቂ ነገርና የኒኮላስ ጃክሰነ ቡድኑን አይጠቅምም ከዚህ በኋላ የሚሉ ውዝግቦች በስፋት እየሰማናቸው እንገኛለን። በእርግጥ የግብ ጠባቂ ጉዳይ ረጅም ጊዜ ሆኖታል። ከተጠናቀቀ የውድድር ዓመት ጅማሮ ጀምሮ በቼልሲ ቤት የግብ ጠባቂ ጉዳይ በስፋት እንደ ቅሬታ ሲነሳ ነበረ። ለማንኛውም በቀጣይ ቀናት ውስጥ ግብ ጠባቂ ለማስፈረም ዳግም እንቅስቃሴ ያደርጋሉ። የስሚላኑ ማይክ ሚኛንን ለማስፈረም ይደረገው ድርድር ግን ያበቃል ሚያስ ብሎታል። ፋብሪዞ ሮማኖ የጀርመን ቡንደስ ሌጋው ክለብ ባየር ሌቨርኩሰን የሊቨርፑልን ተከላካይ ስፍራ ተጫዋች ጀረል ኳንሳን ለማስፈረም ከስምነት ደርሰዋል። ባየር ሌቨርኩሰን ተጫዋቹን አርባ ሚሊዮን ዩሮ በሚደርስ የዝውውር ሂሳብ ለማስፈረም በዛሬው ዕለት ከሊቨርፑል ጋር ከስምነት ደርሰዋል። ሊቨርፑል በተጫዋቹ ኮንትራት ውስጥ መልሶ የመግዛት አማራጭ እንዲካተት አድርጓል። ይህም ተሳክቶላቸው በኮንትራት ውስጥ ተካቷል። ስለዚህ ሊቨርፑል ተጫዋቹን የመግዛት ሙሉ አማራጭ አለው ማለት ነው። በቀጣይ ከሌሎች ክለቦችም በተሻለ ማለት ነው። የሁለት ዓመቱ ተከላካይ ጀረል ኳንሳ በሚቀጥለው የውድድር ዓመት ተጨማሪ የጨዋታ ሰዓት እንደሚፈልግ ማሳወቁን ተከትሎ ነበርም ወደ ባየር ሌቨርኩሰን እንደሚያመራ ከሰሞኑ ሲዘገብ የነበረው ተጫዋቹ ኮንትራቱን በቅርቡ ቢፈርምም በ40 ሚሊየን ዩሮ አጠቃላይ የዝውውር ሂሳብ በዛሬ ውለት ባየር ሌቨርኩሰን ለመቀላቀል ከስምምነት ደርሷል። ከሰዓታት በኋላ የሕክምና ምርመራውን ጀርመን ተገኝቶ ያደርጋል ተብሎም ይጠበቃል። ስለዚህ በሊቨርፑልና በባየር ሌቨርኩሰን መካከል ተጫዋች የመሻሻጥ ሂደቱ ቀጥሏል ማለት ነው። ሊቨርፑል ከባየር ሌቨርኩሰን ሁለት ተጫዋችን እንዳመጣ ይታወቃል። በነገራችን ላይ ሊቨርፑል የእንግሊዝ ፕሪሚየር ሊግን ከአስር ነጥብ በላይ ይዞም ወይም ከአስር ነጥብ በላይ ልዩነት ይዞ ባጠናቀቀበት ማግስት ነው። እንግዲህ ሁለት በጣም ወሳኝ ተጫዋቾችን ወደ ቡድኑ ያመጣው ፍሎሪያን ቬርዝ እና እንደዚሁም ጀረሚ ፍሪምፖንግን ግን፣ በዚህ ብቻ በቃ፣ ሊቨርፑል በርከት ያሉ ተጫዋቾችን የማምጣት እቅድ አለው። ክለቡ ሶስት ዓመታትን በቡድኑ አሳልፎ ራሱን በሚገባ ልክ ማሳየት ካልቻለው ዳርዊን ኑኔዝ ጋር ይለያያል። በድጋሜ ጉዳት ምክንያት ለቡድኑ ግልጋሎት ያልሰጠው ሌላ የፊት መስመር አጥቂ ዲያጎ ጆታ ከክለቡ እንደሚለቅ ተረጋግጧል። አዲሱ ፈራሚ ፍሎሪያን ቬርዥ የቡድኑ የፊት መስመር እንደሚያጠናክር ቢጠበቅም በ10 ቁጥር ሚና ላይ ስለሚጫወት ዘጠኝ ቁጥር ይመጣል ማለት ነው። ይህም ተከትሎ ሊቨርፑል የሊጉን ተፎካካሪነታቸው ለማስቀጠልና በአውሮፓ እግር ኳስ ላይ ለመንገስ ዘጠኝ ቁጥር እንደ አማራጭ ያመጣሉ ተብሏል። ሌላ በኩል ሊዊስ ዲያዝ ባለፈው አመት በፊት መስመር ቦታ ተሰልፎ ጥሩ ግልጋሎት የመስጠት ብቃቱን ቢያሳ ሳይቀየም ሊቨርፑል ግን የተሻለ ዘጠኝ ቁጥር አጥቂ በቦታው ላይ ማምጣት ፍላጎት አላቸው። ስለዚህ በቦታው ላይ ዘጠኝ ቁጥር አጥቂ በቀጣይነትም በሊቨርፑል ቤት ይጠበቃል። ልክ በዚች ቀን 2017 የእንግሊዝ ፕሪሚየር ሊጉ የዘንድሮ ሻምፒዮን ሊቨርፑል ሳላህን ወደ 34 ሚሊዮን ብቻ ከፍሎ ከሮማ ያስፈረመበት ቀን ነበረ። ከዛ በኋላ በርካታ ገድሎችን በሊቨርፑል ቤት ፈጽሟሉ። ወደ ቤተሰቦቻችን 401 ጨዋታ፣ 245 ግቦች፣ 113 አሲስት፣ ሁለት ፕሪሚየር ሊግ፣ አንድ ሻምፒዮንስ ሊግ፣ አንድ ሱፐር ካፕ፣ አንድ የዓለም ክለቦች ዋንጫ፣ አንድ ኤፌ ካፕ፣ ሁለት ሊግ ካፕ። በግሉ ደግሞ ሶስት ጊዜ የፔፌ የዓመቱ ምር ተጫዋች፣ አራት ጊዜ የጎልደን ቡቱን አሸንፏል፣ ወይም የወርቅ ጫማውን አሸንፏል። ሁለት ጊዜ ደግሞ የአፍሪካ ምርጡ ተጫዋች ተብሎ የተመረጠውም ሳላህ ነበረ። በተጠናቀቀው የውድድር ዓመትም በአውሮፓ አምስቱ ታላላቅ ሊጎች 47 የግብ አስተዋጽኦን አበርክቶ ቀዳሚ ተጫዋች ሳላህ ነበረ። ኬን 34 ምባፔ 34 እያለ ይቀጥላል። የሳህላንም በዚህ መንገድ ካየነው እጅግ በጣም ትልቅ የሚባል ነው። በነገራችን ላይ ሳላህን ካነሳን በተጠናቀቀው የውድድር ዓመት 38ቱንም የፕሪምየር ሊግ ጨዋታ ለሊቨርፑል ተጫውቷል። ከ38ቱ 26 ጊዜ የጨዋታም ኮኮብ ተብሎ የተመረጠው ኤዮ ሳላ ነበረ። ከሮማ ቤት ያመጡት ኮኮባቸው ያውም በ34 ሚሊዮን ብቻ ያስፈረሙት ተጫዋች እነሆ ስምንት ዓመታትን በእንደዚህ አይነት መልኩ ነበር ያሳለፈው። ሊቨርፑሉያን ስለ ኮከባችሁ የምትሉትን በሐሳብ መስጫ ሳጥናችን ላይ በሉን። በአሰልጣኝ ማይክል አርቴታ የሚመራው አርሰናል በዚህ ክረምት ለማስፈረም ቅድሚያ የሚሰጠው አጥቂ መሆኑ ግልጽ ነው። አርሰናል በአሁኑ ሰዓት ለማስፈረም ኢላማ አድርጎ የሚገኘው ቤንጃሚን ሼሽኮና ቪክተር ጌኬርስክ እንደሆኑ ይታወቃል። መድፈኞቹ ከሁለት አጥቂዎች የትኛውንም ተጫዋች ቢያስፈርሙ የቡድኑ የማጥቃት አቅም ከፍ ያደርገዋል ብለው ያምናሉ። ነገር ግን ልዩነቶች አሉ። በተወሰነ መንገድ የአርቴታ ምርጫና የአንድሪያ ቤርተም በእርግጥ አስቀድመው ሼሽኮን አነጋግረዋል። አሁን ቀጥሎ ደግሞ ጌኬርስክን አነጋግረዋል። አሁን መሀል ላይ ነው ያሉት አርሰናኖች። ባለፉት ሶስት ዓመታት በሊጉ ሁለተኛ ደረጃን በመያዝ ላጠረቀቀው አርሰናም የአጥቂ ችግር መቅረፍ የዋንጫ ህልሙን እንዲያሳካ ያግዘዋል የሚል አቅጣጫ ምን የተቀመጠው ስካይ ስፖርቱ ጋዜጠኛ ግን አንድ ስጋት አለው። 2012/13 የውድድር ዓመት ክረምት ላይ መለስና አርሰናል 2012 13 የውድድር ዓመት በክረምት ላይ ከበርካታ አጥቂዎች ጋር ስሙ ተያይዞ ነበረ። ለአብነት ያክል ይላል ጋዜጠኛው፣ ከሪም ቤንዚማም፣ ሂግዌንና ካቫኒን ለማምጣት አርሰናል በወቅቱ ስራዎችን እየሰራ ነበር። በስፋትም ስሙ እየተያያዘ ነበረ። መጨረሻ ላይ ግን አርሰናል ያስፈረመው ያያ ሳኖጎን ነበረ። በቡድኑ የረባም ግልጋሎት ሳይሰጥ ከቡድኑ ተሰናበተ። ስካይ ስፖርት ጋዜጠኛውም አርሰናል ቤት ስጋት ይህ ነው። ካሪም ቤንዜማ ሂጉዌንና ከካባኒ ጋር ስሙ ሲነሳ የነበረና ስራዎች ሲሰራ የነበረ ክለብ መጨረሻ ላይ ያየ አሳኖ ጎን እንዳስፈረመ አይዘነጋም ብሏል። ሌላው ምንም ስምምነት ያልተደረሰበት የሼሽኮን ጉዳይ በተመለከተ አሁንም አርሰናል አሳሳቢ የሆነበት የተጫዋቹ ሳምንታዊ ደመወዝ ለሌብዥንግ የሚከፈለውም የዝውውር ሂሳብ እንደሆነ ተረጋግጧል። ድርድሩ የፋይናንስ ጥያቄ ምክንያት ነው የተቀዛቀዘውም፣ ብሏል ሚረር ስፖርት። የሸሽኮ ወኪልና ቡድኑ አርሰናል ሊከፍለው ካሰበው እጅግ የላቀ ኮንትራትና ገንዘብ እየፈለጉ እንደሆነ ነው መረጃዎች እየወጡ የሚገኙት። አካሄዳቸውን እንዲቀይሩ ሊያስገድዳቸው ይችላል። ግን እየተጠበቀ ያለው እየተጠየቀ ያለው ገንዘብ በጣም ትልቅ ነው ተብሏል። ማለት ከአርሰናል የመክፈል ፖሊሲ ጋር በተያያዘ ማለት ነው። ሌላው የቪክተር የጌሬሽክም ጉዳይ በተመለከተ አርሰናልን መርጧል። ተጫዋቹ ግን ከአርሰናል እስካሁን ይፋዊ ጥያቄ አልቀረበለትም። የሼሽኮን ጉዳይ መጨረሻል ልበት መስጠት ስለፈለጉ ነው። አርሰናሎች እንግዲህ ቅድሚያ የሰጡት የሼሽኮ ጉዳይ መሆኑ ጌኬሬስክንም ዝውውር እንደዚሁ እንዲዘገይ አድርጎታል። አርሰናል የ24 ዓመቱ የሪያል ማድሪድ የክንፍ መስመር ተጫዋችም ለማምጣት በሚያደርገው ጥረት ላይ እንደዚሁ የተጫዋቹ አመታዊ ደሞዝ አሳሳቢ ነው ብሏል ኢኤስፒን። 10.2 ሚሊዮን ፓውንድ የደሞዝ ጥያቄ ያለው ሮድሪጎ ጎኤዝ፣ ይሄ ደግሞ በአርሰናል በጣም ከፍተኛ የሚባል ነው። በአርሰናል በኩል ለሌሎች ተጫዋች ከሚከፈላቸው ደሞዝ አንጻር እንግዲህ ቡድን ውስጥ በጠነኛ የሚባሉ ከፍተኛ ደሞዝ የሚያገኙ አሉ። እንደ ሳካ ራይስ ሳሊባን የመሳሰሉ ተጫዋቾች አመታዊ ጥቅል ለደሞዛቸው ከፍ ያሉ ናቸው። በአንጻራዊነት ግን ካየነው ከሌላ ክለብ የተጋነነ አይደለም። በዚህ ምክንያት የሮድሪጎ ጎኤዝ ዝውር በራሱ አጣምቂ ውስጥ ይገባል ብሏል። ወደ 2 ሚሊየን ፓውንድ ለዙ ለአመታዊ ደሞዝ እንደሚጠይቅ ነው ኢኤስፒኤን ያስነበበው። ማርቲን ዙቤሜንዲ በቀጣይ ሰዓታት ፊርማው የሚጠበቀው ተጫዋች በአርሰናል ቤት ማርቲን ዙቤሜንዲም በአርሰናል 36 ቁጥር መለያን እንደሚለብስ ቻርልስ ዋት ዘግቧል። በነገራችን ላይ ማርቲን ዙቤሜንዲ ለመጀመሪያ ጊዜ ወደ ዋናው ቡድን ሲያድግ ይለብሶ የነበረው በሪያል ሶሴዳድ 36 ቁጥር መለያን እንደነበረ ይታወቃል። ከዚህ ጋር አያይዞ ነው እንግዲህ ቻርልስ ዋት 36 ቁጥር መለያን በአርሰናል ቤት ከፈረመ ይለብሳል ያለው። ፓርቴን በተመለከተ ግን የመጨረሻ ውሳኔ እስከዚህ ሰዓት ድረስ አልተረጋገጠም። ያው የፓርቲን ሊለቅ የሚችልበት አማራጭ መኖሩ ተከትሎ አርሰናል በቦታው ላይ በርካታ አማራጮችን እያየም እንደሆነ ይታወቃል። በቀጣይ እንግዲህ በተለይም በሚቀጥሉት ሁለት ሳምንታት ከፓርቲ ጋር በተያዘም እልባት ይሰጣል ተብሎ ይታሰባል። ፓርቲም በግልጽ በሚዲያ ላይ ወጥቶ አርሰናልን በይፋ ከፓርቴ ጋር መለየትን አለመለየቱን እንደዚሁ ይፋ ያደርጋል ተብሎ ይጠበቃል። ከሰሞኑ ዩናይትድ ከበርካታ ግብ ጠባቂዎች ጋር ስሙ እየያዝ እንጂ ከማናቸውም ጋር ድርድር አላደረግም። ስካይ ስፖርት እናስነበበውም ከሆነ ለዩናይትድ መጮት የሚፈልገው ኤሚናኖ ማርቲኔዝንም በተመለከተ ዩናይትድ ምንም አይነት እንቅስቃሴ አላደረገም ብሏል። በእርግጥ ዩናይትዶች አንድ የሚጠብቁት ነገር አለ። ለኦናና ትልቅ ገንዘብ የሚያቀርብ ክለብ ይጠብቃሉ። ከዩናይትድ ጋር በተያዘ ሌሎችም ግብ ጠባቂዎች አሉ። ስማቸው በስፋት የሚያያዝ ግን እስከዚህ ሳን ድረስ ዩናይትድ ምንም አይነት ድርድር አላደረገም። ይልቅ ድርድር እየተደረገበት ያለ አንድ ዝውውር አለ። አሁንም የብሪያን መቤሞ ዝውውር በተመለከተ ነው። ዩናይትዶች ተጫዋቹን ለማስፈረም ከአስር ቀናት በፊት ያቀረበው የመጀመሪያ ዝውውር ጥያቄ ውድቅ ከተደረገበት በኋላ ከፕሪ ሲዝን ጨዋታ ልምምድ በፊት ሩበና ሁሉም የሚፈጸሙ ዝውውሮች እንዲጠናቀቁ ስለሚፈለግ በቀጣይ ሳምንት ይዝውውር ትልቅ እድገት ያሳያል መባሉን ነግረናችሁ ነበረ። ስካይ ስፖርትም ዛሬ ይዞት በወጣው መረጃ መሰረት የዩናይትድ የዝውውር እቅድ በሚቀጥሉት ሁለት ሳምንታት ውስጥ ወሳኝ የሚባሉ ተጫዋቾች ወደ ቡድኑ ማምጣት ነውና የብሪያን ምቤሞ ጉዳይ እልባት ይሰጡታል ተብሏል። የትኛውም ተጫዋች ከክለቡ መልቀቅ ጋር በተያዘ የእሱ ዝውውር አይገናኝም። ዋናው ነገር ከብሬንትፎርድ ጋር በዝውውር ሂሳቡ ከስምነት መድረስ ብቻ ነው። የግል ጉዳዮች አሁንም በዚህ ዝውውር ላይ ችግር አይደሉም፣ ብሏል ስካይ ስፖርት። ናፖሊዎችም የዩናይትዱን የፊት መስመር አጥቂ ራስመስ ሆይሉንድን ለማስፈረም በሚደረገው ፉክክር ውስጥ ከኢንተር ሚላን ጋር ወደ ፉክክር ገብቷል። ራስመስ ሆይሉንድን ለመሸጥ ክፍት ነው ዩናይትድ እንደ ጋዜጣ ዴሎ ስፖርት ዘገባ ከሆነ። ነገር ግን ሆይሉን አሁንም ቢሆን በዩናይትድ የመቆየት ህልም አለው። የጣሊያን ክለቦች ግን ፍላጎታቸውን ከፍ እያለ መጥቷል። ኢንተር ሚላንን ነበር በስፋ ስንሰማ የነበረው። አሁን ናፖሊዎችም ወደዚህ ዝውውር በይፋ ገብቷል። ስለዚህ ዩናይትድ የሚፈልገውን ገንዘብ ለማግኘት ጥሩ አጋጣሚ ተፈጥሮለታል። 40 ሚሊዮን ፓውንድ በቀጥታ ይፈልጋል። በውሰት ተጫዋቹን ከመስጠት ይልቅ በቋሚነት ነው መሸጥ የሚፈልገው። በርከት ያሉ ዩናይትዳውያንም ልክ ሩበን አሞሪም ዜርኪዚን የማቆየት ፍላጎት ከሆይሉንድ በላይ እንዳላቸው ሁሉ ዩናይትድ ደጋፊዎችም አብዛኞቹ ሆይሉንድ የሚሸጥና ዜርኪዚ በዩናይትድ ቢቆይ የተሻለው ነው እያሉ ነው። ለማንኛውም ናፖሊ፣ ኢንተር፣ ሌሎችን በርከት ያሉ ፈላጊዎች አሉ። በቀጣይ ይፋ ድርድር ሲያደርጉ ደግሞ እዚህ ዝውውር ላይም ትልቅ ነገር እንሰማለን ተብሎ ይጠበቃል። ዘ አትሌቲክ እንዳጠቃላይ ደግሞ የዩናይትድን የዝውውር እንቅስቃሴ በተመለከተ መረጃ ይዞ ወጥቷል። ማይሰር ዩናይትድ በተጠናቀቀ ውድድር ዓመት በሊጉ ያስቆጠራቸው ግብዛት አርባ አራት መሆኑ ይታወቃል። በአንድ ዓመት ውስጥ የተመዘገበው የዩናይትድ በጣም ዝቅተኛው ግብ ነው። ባለፉት ሁለት ዓመታት ቡድኑን የተቀላቀሉት ራስመስ ሆይሉንድም ይሁኑ ዜርኪዚ በሊጉ በጋራ ማስቆጠር የቻሉት ሰባት ግብ ብቻ ነው። ለሁለቱ ተጫዋቾች ደግሞ ዩናይትድ መቶ ሚሊየን ፓውንድ ያወጣ ሲሆን በኢሰሮ ዩናይትድ አሁንም በድጋሚ አጥቂ ለማምጣት ስራዎችን እየሰራ ነው። የፍራንክፈርቱ ሁጎ ኤኬቴኬ እና ቪክተር ዮኬሪስክ ማንቸስተር ዩናይትድ የሚመለከታቸው ቢሆንም ቀጣይ ለአስር ቁጥር ቦታ ተጫዋች ቅድሚያ የሚሰጣሉ ሚዱ መረጃዎች በስፋት እየወጡ ነው በቀጣይ ብሬንትፎርዱ ብሪያን በሜሞ ማቲያስ ኩናን በመከተል ዩናይትድን ይቀላቀላልን ብሏል ዘ አትሌቲክ ማኒስተር ዩናይትዶች የዝውውር መስኮቱም ተፈጥሯዊ አጥቂ ሳያስፈርሙ ካጠናቀቁ ቡድኑ ክፍተት ይኖረዋል የሚል ሀሳብ እንዳላቸው ግን ስጋት ቢኖርም የታዳጊ ቡድን ውስጥ ያሉ ተጫዋቾች ወደ ዋናው ቡድን ማሳደግ ሌላኛው የተያዘው ቅድ ሲሆን እንደ ዘ አትሌቲክ ዘገባም ከሆነ ቾድ ኦቢ ማርቲን እንደዚሁም ደግሞ ያለውን ራስ መሶይሉን ማጠናከርንም በዜርኪዝም ብቃት መጨመር በሚቻልበት ሂደት ላይ ስራዎችን ይሰራሉ ተብሏል። ነገር ግን ዩናይትድ ብሪያን ምቤሞን የትኩረት ማድረጉን ተከትሎም ከሱ በኋላ ዘጠኝ ቁጥር ይጠበቃል ሲል ደግሞ ዛሬ መረጃ ይዞ ወጣው ዘ አትሌቲክ ነው። ምናልባትም ከሰኞ በኋላ ትልልቅ የዝውውር መረጃዎችን ግን አርሰናልና ዩናይትድ ቤት እንሰማለን ተብሎ ይጠበቃል። መረጃዎችም እየወጡ ያሉት በዛ መልኩ ነው። ሊቨርፑል፣ ቼልሲ፣ ሲቲ አሁንም በዝውውር መስኮቱ ላይ ነቃ ተሳትፎን እንዲሁ ያደርጋሉ ተብሎ ይጠበቃል። የአሁኑና በቃን